ነገርም ደግሞ አለብኝ። አሁን ወተን ዘ ሰም ዴይ በቃ ወደ ዩኒቨርሲቲ ተመልሰን እንነሱ ጋ ነው ማድረው። ያ እንግድም መቃሌ ነው፣ ግን እኔ 6 ኪሎ ጓደኞች ጋ አንት ሲፈልግ ይዛ ሂጅ እታኛለሁ፣ አይከለከልም። ከዛ አንድ ቀን ደግሞ ወተን ስንሄድ እስቲ ዝም ብለን ዳሃም ብንሆን ሻራቴን ሆቴል ውስጥ አንዞርም እንደብለን ወጣ ብለን ስነ ከ6 ኪሎ ወተን ቀጥ ብለን መንገዱን ይዘን ባረኪሎ ኪሎ አድርገን በቤተ መንግስት ሸራተን እንግዲህ በቤተ መንግስት ወደዚህ ነው ያለው። ወደዛ ስትሄድ በዛ ወደ ሂልተን ይወስደሃል። ወደ ታች ደግሞ ወደ ስጢፋኖስ ይወስደሃል። ከስጢፋኖስ ወደዛ ደግሞ አብዮት አደባባይ ነው እና በዛ ወረድ ብለን ሂልተን ሆቴል ወደዚህ ይገኛል። የውጭ ጉዳይ ሚኒስቴር ቢሮ እዚ አካባቢ ነው። እዛ ጋ ፌዴራሎች አሉ። ሊ ለካ ነሱ ያቀንም ብጥብጥ አለ። ኑ አሉ። ሶስታችንም ኑ ይሄ እንግዲህ ሶስተኛ ቀን ነው። ማዘር ጋ ሄደን ሆስፒታል፣ ማዘር እንዲህ ብሎ በሶስተኛ ቀን አሁን ነው ሲሉ ሄደን፣ መጀመሪያ የጠየቁን ምንድነው ጥያቄ ፌደራሎቹ መታወቂያ አውጡ ነው ያሉት። መታወቂያ አውጡ ቶሎ ቢል አውጣ፣ አማራጭ የለህማ። መታወቂያ ስናወጣ እነሱ ቶሎ ብሎ ብሄር የሚለውን ቦታ ነው ያዩት ብሄር ከዛ ትግሬ ነው አንብቦ ኦሮሞ ነው አለኝ። አዎ አልኩት። መታወቂያን የያዘውና ዝውቁ ማለት እና ጓደኞቼን አያቸው መታወቂያ ስማቸውን እንዳልጠራ ቤተሰብ ቁስል ይቀሰቅስበው ባቸዋለሁ። ስለዚህ ባልጠራ ይሻላል። ስማቸውን ጓደኞቼን ይታወቃሉ በጣም ግን፣ ስማቸውን ብል ቤተሰብ በጣም ይጨነቃል። ምክንያቱም ምን ያህል እንትን ውስጥ እንደነበር እኛን የምናውቀው በእነሱ ሞት እና መታወቂያቸውን ሳዩ ብሄር አማራ ነው ብሎ ቶሎ ብሎ ተንበረከኩ ነው የተባሉት። እዛው እንግዲህ ወታደር የቆመው ፌዴራሉ ሁለት ኦሮሞ ሁለት አማራ ሁለት ትግሬ ነው። አሁን የኦሮሞ ይመጣና እንዲህ ይመታኛል። ምን አባ ከነፍጠኞች ጋር ትሄዳለህ? አሁን የትግረው ይመጣና አይ ቶቶቶ አትምታተዋል ቶ እንዳነካሱ ማለ። አሁን እነዛ ሁለቱን አማራዎቹን ተንበርከኩ። ይህ ሁለቱ የፌዴራል ፖሊስ አማራ አለ ሂድና ምታቸው ይላል። አንዱ የትግረው ሂድና ምታቸው፣ አልመታቸው ማለ። ለምንድን ነው የማትመታቸው? ምን አጠፉ? ምን ስላጠፉ ነው መታቸው? አሁን እንዲህ እያወሩ አንዱ ትግሬ ፌደራል ነው ከኋላ ወጥቶ በሁለተኛው አማራው መሳራው እንዲገጥሙ እንትን ጀርባው ላይ እንትን ጭንቅላቱ ላይ መሳራውን ቁጭ አድርግላል። ቁጭ ሳደርግ በእግሩ ረገጠውና ለዛኛው ቁጭ አድርግላል። ቁጭ አደርጉ ህዝብና ተንበርከኳል። ከሱ ጋር የኦሮሞውንም አንሳሉ መሳራው አግዘኝ መታቸው አሉት። አልመታም አለ አልመታም ነው ያለ፣ የኦሮሞ አንተ ይሁሉ ሲሆን ዛው ነበር እዛው ኡማን። እኔ ምናልባት እኮ እግዚአብሔር ይሄን ምስክርነት እንዲወጣ ፈልጎ ነው ብዬ ነው ያሰኩት። ደሞ የያዝነው ዶክመንት እኮ የማህየ ቅንጅት ለአንድነት እና ለዲሞክራሲ የሰጠን ዶክመንትም አለ። ቮሉንቲር እንደረዳ ናቸው ነገሮች ከከፉ ወተን ስንጠፋ ተቀባይነት እንድናገኝ በማተም የተመታ ዶክሜንት ሁሉ አለ በእጃችን። ግን እግዚአብሔር በዛ በ65 ጠመቱ ሴትዮ የተናገረውን መፈጸም ስለሚፈልግ ነው። እግዚአብሔር ለሚያደርገው ታማኝ ነው እና ተንበርከካሉት፣ የኦሮሞ አልንበረከክም አለ። ከዛ እነዛን አራቱን እኔ እያየው ባይኔ እዛ ቆሜ እያየው የትግረው ቆጠርበት ጭንቅላታቸው ላይ አንቴና አለኝ፣ እዚሁ አለኝ። እኔንም ጨምር ብዬ ሄጄ ቁጭ ብዬ ሆነ ተንበርክኬ እኔንም ጨምርበት አልኩ። ለምስ ተኋኛለ ጨምርበት። አይ አንቴ የጃርባ አጥንታችን እንዲህ እኮ ጃርባዬን ቸብ ቸብ እያደረገ እንዴ ኦሮሞ ማለት እኮ የጃርባ አጥንታችን ነው ታዲያ ታሪኩ ጋር ለመለስልና እኔንም እዚቹ ግደሉኝ ስላቸው አንተ የጀርባ አጥንታችን የኦሮሞ ደግሞ ዘለው እንዲ መቶኝ እዛ ጣለ። እንዴት እንዲህ ትናገራለህ? እሱ ስራ አመድብኝ እሱ ሲጎዳኝ እነሱ ነው የሚከለክሉ። አሁን እኮ የእኔ ረዳት እነሱ ሆኑ። አሁንም በኢትዮጵያ ሀገር ውስጥ ወያኔ መንግስት እንዲህ አይነት ስትራቴጂ ነው የሚጠቀመው። የራሱ ነው። እዛ ሁለቱ አማራ ቤት ተወላጆችም ፖሊሱም ሁለቱም አራት ናቸው። ሁለት ተማሪዎች ሁለት ፌዴራሎች እዛች ነው የተገደሉት። ከዛ በኋላ እኔ እንደዛ ከደበደቡኝ በኋላ ወደ ግራ ወደ ወደቀኝ ሳትል እንግዲህ የሚደበድበኝ እኮ የኦሮሞ ነው፣ ትግራይ አይደለም። ግን እነሱ ያው እዛው ስላሉ ለአለቆች ለመታዘዝም ብሎ ነው እንዴ፣ ያ አይደለም እንዴ? እንደዛ እኮ ነው፣ ኑሮ ነው። ሚበላው በቃ እሷ እንደዛ ሲያደርግ ነው። ከዛ በኋላ ወዲህ ወዲህ ሳትዞር ቀጥ ብለህ ወደ ቤት ሂድ አሉት፣ እኔን ወደ ቤት ሂድ አሉ። ሲሄድ ትንሽ ከውጭ ጉዳይ ሚኒስቴር ቢሮ አለፍ እንዳልኩ ተንበርክኬ አለቀስኩ። ተመልክ ይመሳል ምክንያቱም ይሄ እንዲህ አይነት አገዛዝ እኔ ይሁን ወያኔ ሲገባ እኔ ገና የአራት አመት ልጅ ነኝ። እኔ እንደዛ አይነት ጭካኔ በአይኔ አይቼ ስለማላቅ ለእኔ መጀመሪያ ስለነበረ አለቀስኩና ተንበርክክ እግዚአብሔር ሆይ አንተ ከዚህ ሀገር አውጣኝ ትችላለህ፣ ነው ያልኩት። ትችላለህ አንተ ህልሜን መሳካት የምትችል አምላክ ነህ። ተናግሬ ታደርጋለህና ከዚህ ሀገር አውጣኝ። እኔ ደም ማየት አልፈልግም እኔ